ያፌት ኤፍራታ አገታት። ስልክም እንዳትጠቀም ስልኳን ቀምቶ በቤት ውስጥ ቆልፎ ከሰራተኛ ጋር አስቀምጧታል። ገነትም እንግዲህ በፍለጋ ላይ ናት፣ በጣም ተጨንቃለች። እንዲሁም ደግሞ እንግዲህ ያፌት ከነ ኤፍራታ ቤት መጥቶ ጽይ በራፍ ከፍታለት እያናገረችው ነበር ሰርግ ጠራችሁን የመጣሁት እያለ ናትናን ለማናዴድ እንደመጣና እንዲሁም ደግሞ ሰርገራይት ሞቶሮ መንገዲያዎች ናችሁ እያለ ያፌት እየነደድ ነበር። ጺም እንግዲህ የፊቱን እያነሳች አንተ ቤታችን ወስቴክ ያከራይ ተከራይ ቤት ነው ብለህ አልከኝ፣ በጣም የመጠላም ነው ያች እየወቀሰችው ነበር። ነገር ግን ፊት አልሰጠችውም። እናታም ደግሞ ደሞ በጣም ውስጡ ቢናካም ደሞ እሱ ፊት እንደተበደለና እንደተሸነፈ ማረግ አልፈለገም ማለት ነው። እንግዲህ ሊናደድ ልኝ አብሮ ነበር የመጣው ያፌት እና ታን ለማናደድ ነገር ግን ወንድም አይናደድም። ምክንያቱም ኤፍራታን ስለሚወዳት ስለሚወዳት እሷ እንድትደሰት ነው የሚያስደስተው በላይ ያለችው ነበር ማለት ነው።

ከነ ደግሞ የዝና የቤኒያ መገናኛ ወይም መዋጀጃ በብልች ምክንያቱም ዝና ቤኒያን በጣም ይታሉ ነበር። አሁን ስታስታውስ እና ወደፊት ወደ ፊት ስትመለስ ችግር ይመጣ ስለዚህ ተቅረብህ እያለችው ነበር ቤኒያ ገነት ማለት ነው። እፍረታ እንግዲክ ስልክም የላ ምንም ሰራተኞቱ ደግሞ ታስወጣትም ታስመልጣትም አልቻለችም። ምንም ማድረግ አልቻለችም። ፊት እንግዲህ በጣም ተጠራጥሯል ማለት ነው። እያስጨነቃት ነበር የሰርጉ ዕለት፣ የሰርጉ ዕለት ምን ልታደርጊ አስበሽ ነው እያለ ከኔ ጋር እንደተሳፈጭ በተሳፈጭ ይሻሻል፣ እዛ ደግሞ የማደርገውን ታውቂያሽ፣ ያስፈራራት ነበር እንግዲህ ገነት ቤዛ ደግሞ እንግዲህ ከ በመጀመሪያ በፊት ሸሽጌ የበደለችውን ለናታ እየተናዘዘች ነበር መጀመሪያ ያደረገችውን በሱ ላይ በደል ሁሉ ውሸትና አስመስላ እንደሆነ እየነገረችው ነበር ማለት ነው። ኤፍራታን ደግሞ የምትወደት ነው። ኤፍራታን ከያፌት ከምቻ መጣልሃለሁኝ አእምሮዬ የራፍልኝ ሐቁን ተናገር ብላ ለናታ የሰራችውን በዲ ውሸት ሁሉ እየተናዘዘች ነበር ማለት ነው። እንግዲህ አሁን ላይ ኤፍራታም ያው ታግታን ያለችው ምንም ሊያገኙት አልቻለም። ጊዜን ደግሞ ያፌት እንግዲህ ዘመድ የሆነ ወይም ደግሞ ጓደኛ ይወዳታል ማለት ነው። እንግዲህ እሱና ደግሞ ማን ነው ቤንያም እየተጣሉ ነበር ማለት ነው። ያፌትም ደግሞ ሲን ወዲያታለውኝ የአክስቱ ልጅ ወድጃታለሁና አቅርብልኝ የቢል አንቆት ነበር ማለት ነው። ያፌት የሴቶችን የሚወደው ስንቱን ነው የሚወደው ግድፍ

የቤዛ የቅርብ ጓደኛዋ ናት። እንግዲህ ብዙ ነገር አድርጋለታል። አታ ናታን የመስተፋ ቅርብ ነች። ታዲያ እየጋገዘች አስሷ ነበረች። ነገር ግን ለጊዜው ወደዛ ቤት መግቢያ ሲስተማ እንጂ ትክክለኛ ጓደኛ ሆና እንዳልቀረበቻት ቤዛን እየነገረችን ነበር። ማና አሁን ላይ ማንም ምንም አለም፣ ከእህትሽ የሚበልጥብሽ ነገር የለም። እህትሽን አደይና ከእህትሽ ጋር ኑሩ እኔ ግን ሌሎች የምጠቅማቸው ሰዎች ልጆች ስላሉ እነሱ ድረስ እንዳቸው ብላ የነገርችን ነበር ማለት ነው። እንዲሁም ደግሞ እኔ ቀረኩሽ አንቺ ሰው ከሚያለሽ ቤዛ፣ እኔ ጓደኛ አሪክ ሳይሆን የቀረኩሽ ማገኘት ያለብኝን ነገር ለማገኘት ነበር። ለዛ ደግሞ ይቅርታ ብላ እንግዲህ ይቅርታ እግሯ ይቅርታ አድርግልኝ ብላት ወደ የምታድርግበት ተነግራት በቃ፣ ከኤፍራታ ጋር ተስማምታችሁ ኑሩ። ምንም ቢሆን ሁሉም ሀጅ ነው። እሽ፣ አታጎንሽ አድርጊ፣ ድረሽላት፣ አትጨካከኑ፣ አስጠንቅቃት ሄደች ማለት ነው። እንግዲህ በስተመጨረሻ ቤዛ ራሷን አድርጋ ኤፍራታን እና ናታን ለማገኘት ለማገናኘት እየመከረችው ነበር። ተንቀሳቀስ ዝም አትበር። ኤፍራታ ከአንተ ሌላ ማንም ልታፈቅር አትችልም፣ የሆነ አጣብቂ ውስጥ ገብታ ነው እያለች ራሱ ቤዛ እየጨቀጨቀችው ነበር ማለት ነው። እሱም ደግሞ እስቲ የምታውቂው ነገር ካለ ቤዛ ንገርኝ እያላነብ ነው። ምንም አላቅም፣ ግን የፍራትን ስለማቀን ነው መጽዋት እየከፈለች እንጂ አንተን ጥላ ሌላ ወንድ ወዲያ አይደለም እያለች እና ተጋፈጥ፣ ሁሉን ነገር ተጋፈጥ እያለችው ነበር። እንዲሁም ደግሞ ያፌት እንዴትነት እየነገረን ነበር። ያፌት ግን ቤዛ እንደዚያ የተስተካከልሽው እንዴት ነው? የመጀመሪያ ቤዛ አይደለችም ሲላት እስር ቤት እንደተቀጣች እና እስር ቤት ትምህርት እንደወሰደች እየነገረች ነበር። እንደዚያም እስር ቤት ሰው የሚቀየር ከሆነ ያፌት ተነሳስረ ነው ጥሩ ሰው ከሆነ እንደዛ ቢሆን ይላል ማለት ነው። ግን እሱ እስር ቤት ገብቶ ታርሞ ከወጣ እንኳ ጥሩ ሰው አይሆንም። ነገር ግን ያን ጊዜ ደግሞ ቢሆን ጓደኛ ቢሆን ጓደኛ ታደርገዋለ አለችው። አዎ አድርገዋለሁ ታርሞ ከወጣ ምን ችግር አለ እያለት ነበር ማለት ነው። እንግዲህ እዚ ጋር ግን ቆይማ ምን አይነት ልቦና ያለ

ፂም የተቆጡት ማለት ነው። ያፌት በጣም የማይታወቅ ሰው ነው እና ታዲያ ደግሞ ግልጽ እና ግልጽ ነው እና እንዴት ነው እሱን ጓደኛ የምትመኘው? ስንት ነገር እያደረገ ብለው እንግዲህ ፂም ተቆጣች። እንዲሁም ደግሞ ቤዛም ተቆጣች ማለት ነው። ዞሮ ዞሮ ተጋፈጥ ብለዋለች ማለት ነው። እንደዚ ስትለው እንግዲህ ገነትን በጣም እየተሰቃየ ነው ል ልጇን አታለች ማነው? ኤፍራታ እንግዲህ እንትና ሉሊት ደግሞ መጣች። ማን ነው በር ከፍታ ስለነገረቻት እና፣ ካሁን በኋላ ካሁን በኋላ እንግዲህ ኤፍራታ የምትባል ወደ ሕይወታችን አትገባም። ሁለተኛ ደግሞ ገነት የምትባለውን የኤፍራታ እናት እንደሆነች እየነገረቻት ነበር። ማን ግን ቤዛ ማመን አቃታት እንዴት ነው ነገር ከተወጣ የማይታመን ነገር እያለች ነበር፣ እየነገርች ነበር። ባለሽን ጠይቄ እኔን ካላመሽ እንግዲህ እያለች ነበርና ገነት ነበር ገና ነበር ሉሊት ደግሞ እንግዲህ ኤፍራታ ዘር የገነሱ የሚሆኑ አንጀስ ናቸው። ኤፍራታ የት እንዳለች እና ኤፍራታ እና ናት ሊገቡ መሆኑ አላወቀችም ማለት ነው። እና ኤፍራታ ይህን ሰምታ ነው እንዴት ከቤት ወጣችሁ ስትላት የትና ኤፍራታ ስትላት፣ ያፌት ጋ ናት ያፌት ጋ የምትሰራል ሱ ስትላት፣ ደግሞ ሊገቡ ነው በቅርብ ስትላት፣ ከዚያ በኋላ በራሷን ስተወደቀች ሉሊት ማለት ነው። እና ሉሊት ደግሞ ያፌትን ትወደዋለች እንደሆነ ስምንድንኝ እንደማፈትጋ ነው። ዶቪትን እንትና ኤፍራታና እንትና ሲገቡ የደነገጠችው ማለት ነው። እንግዲህ ቢንያም ሰርጉን ለማበጥበጥ አቅዷል። ናታም ደግሞ ሰርጉን ለማስቀረት አቅደዋል። ሰርጉ ይቀራል ማለት ነው። ለማበጠር ሁላቸውም ለማስቀረት ትንትን ብለዋል። ኤፍራታና ያፌት አይጋቡም። እንግዲህ ቀጣውን በኩል እንጠብቃለን።